ሰላም ጤና ይስጥልን። ይህ ሐሳብ ዴሊ ነው። በዛሬው ሐሳብ ዴሊያችን ሶስት አጀንዳዎችን እናነሳለን። የመጀመሪያው ኢትዮጵያ ለኒውክሌር ፕሮጀክቷ ምክትል ኮሚሽነር ሾመች። ሁለተኛው የገንዘብ ሚኒስትር አቶ አህመድ ሺዴ እያደረጉት አነጋጋሪ ንግግርን እንመለከታለን። ሶስተኛው ዶናልድ ጄ ትራምፕ ቃላቸውን አጠፉ። ይሄ በአሜሪካ ኢኮኖሚ ላይ ሰፊ የሚባል ቀውስ አስከትሏል። ሶስቱንም ጉዳዮች እንመለከታቸዋለን። አብራችሁን ይሁኑ። ኢትዮጵያ ለኒውክሌር ፕሮጀክቷ ምክትል ኮሚሽነር ሾመች። ምክትል ኮሚሽነሩም ኢንጂነር አብዱረዛቅ ኡመር ናቸው። በዘርፉ አንቱታንም እያገኙ ናቸው። በኢትዮጵያ በሳይንስና ቴክኖሎጂ የተነገረላቸው ሰው መሆናቸው ታውቋል። እንዲሁም በ1988 በጎርጎሮሳውያን አቆጣጠር የመጀመሪያ ዲግሪያቸውን በፊዚክስ አግኝተዋል። በ2004 በኮሚኒኬሽን ምህንድስና ሁለተኛ ዲግሪያቸውን አግኝተዋል። እንዲሁም በ2011 ከታዋቂው የቱሪን ዩኒቨርሲቲ የህግ ትምህርት አግኝተዋል። ኢንጂነር አብዱረዛቅ ኡመር በኢትዮጵያ ውስጥ ታላላቅ የሚባሉ መንግስታዊ ተቋማትን መርተዋል። ከፍተኛ የዳበረ ልምዳም እንዳላቸው ታውቋል። ኢትዮጵያ በኒውክለር ቴክኖሎጂ አዲስ እንደ መሆኗ ሳይሆን ብዙ ልምድ እንዳካበተ ሀገር በሰፊው በፍጥነት እየሰራች ትገኛለች። እንዲሁም ኢትዮጵያ ከፍተኛ ትኩረት መስጠቷንም የሚያመላክቱ አመራሮችንም እየሾመች ነው። ደንቦችንም በሚኒስቴሮች ምክር ቤት አዘጋጅታ አጽድቃለችም። እንዲሁም ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከራሻ ጋር በነበራቸው ግንኙነት በሰፊው የኒውክሌር ፕሮጀክቶቻቸውን ድጋፍ እንዲያገኙ በጋራ በመስራት ላይ ይገኛሉ። እንዲሁም ሰፊ ውይይትም ሲያደርጉ ተመልክተናል። የኒውክሌር ቴክኖሎጂ ሰፊ የኢኮኖሚ አቅም እንዲሁም የተማረም የሰለጠነም የሰው ኃይል የሚፈልግ ሙያ ነው። ኢትዮጵያ በዚሁም ከዩኒቨርሲቲዎቿ ጋር በጋራ በመስራት የተማረ የሰው ኃይል ለማድረስ ከፍተኛ ጥረት እያደረገች ትገኛለች። እንዲሁም ኢትዮጵያ ፕሮጀክቱን በከፍተኛ የዲሲፕሊን ጥራት እየመራችው ትገኛለች። እንደስተዛረው ኢትዮጵያ ይህንን ፕሮጀክት በተያዘለት ጊዜ ሰዓት ለመጨረስ 24 7 እየሰራች ይገኛል። አሁን ወደ ሁለተኛው ጉዳያችን እንመለስ። የሁለተኛው ጉዳያችን አቶ አህመድ ሺዴ የገንዘብ ሚኒስቴር ያደረጉት አነጋጋሪ ንግግርን እንመለከታለን። ይሄ ንግግር ከዓለም አቀፍ የባንክና ዓለም አቀፍ የገንዘብ ተቋም ዓመታዊ ጉባኤ ላይ ነው ያደረጉት። ይሄንን ንግግር ከ114ኛው የኢንተርገቨርመንታል ቡድን 24 ስብሰባ ላይ ተገኝተው ነው ያደረጉት። ይሄ ንግግራቸው ፍትሐዊ የፋይናንስ ስርዓት ያስፈልጋል ሲሉ አጽንኦት ሰጥተው ተናግረዋል። እንዲሁም አዳጊ ሀገራት ትክክለኛውን ድምፅ እና በቂ ሀብት ሊያገኙ ይገባል ሲሉ ለኢትዮጵያም ለአፍሪካም ተሟግተዋል። እንዲሁም አዳጊ ሀገራት የኢኮኖሚያዊ ፈጣን የሆነ ምላሽ እንደሚያስፈልጋቸው አጽንኦት ሰጥተው ተናግረዋል። ፍትሐዊ የፋይናንስ አቅርቦት አስፈላጊ መሆኑን አንስተዋል። የገንዘብ ሚኒስቴሩ በዚህ ደረጃ የአፍሪካን ድምፅ የኢትዮጵያን ድምፅ ለዓለም አስተጋብተዋል። ይህን ነገር በደንብ ስንመለከተው ዓለም አቀፍ የገንዘብ የፋይናንስ ተቋማት ከፍተኛ የሆነ ተጽዕኖ በኢትዮጵያም በአፍሪካም ላይ በማድረስ ይገኛሉ። ይህንን የፋይናንስ ተጽዕኖ ለመቀልበስ ሰፊና የመጀመሪያ እርምጃ የተባለውን አስጀምረዋል። እንዲሁም ዓለም አቀፍ የፋይናንስ ተቋማት ፖሊሲዎቻቸውን፣ አጀንዳዎቻቸውን ያልተቀበሉ መንግስታትን የትኛውንም አይነት ብድርም ድጋፍም እንደማያደርጉ ይታወቃል። ይሄንን የዘገየ አስተሳሰብ ሲታገሉ በዓለም አቀፍ ሚዲያዎች ተመልክተናል። ዓለም አቀፍ የፋይናንስ ተቋማት ሁም ብለው የተዛቡና የተሳሳቱ ሪፖርቶችን እንደሚያወጡ ይታወቃል። ይሄውም በሀገራት ላይ የሚያደርሰው ከፍተኛ ተጽዕኖ እንዳለ የሚታወቅ ቢሆንም አቶ አህመድ ሽዴ ባደረጉት ንግግር ላይ እንደዚህ አይነት የተወሳሰበ አካሄድን ዓለም ከዚህ በኋላ ይዛ መራመድ እንደሌለባት አጽንኦት ሰጥተው ተናግረዋል። እንዲሁም ዘላቂና ዘመን ተሻጋሪ ፕሮጀክቶችን ዓለም አቀፍ የፋይናንስ ተቋማት ሁም ብለው እንደማይደግፏቸው ባላየም እንደሚታለፉ ይታወቃል። አሁን በሳቸው ንግግር ላይ እንደተነሳው ዘላቂ ችግርን ፈቺ የሆኑ ፕሮጀክቶች ላይ ዓለም አቀፉ የፋይናንስ ተቋማት ትኩረት አድርገው እንዲሰሩም አሳስበዋል። ይህንን ንግግራቸውን ስንመለከት ከዚህ በፊት ብሪክስ ይህንን የዓለም አቀፉ የፋይናንስ ተቋማት እና አኤምኤፍ ና ወርልድ ባንክ እንደዚህ አይነት የፖሊሲ የፖለቲካ አቋማቸውንም ሀሳባቸውንም ለማስፈጸሚያነት እንደሚጠቀሙት ስለታወቀ አኤምኤፍ በዚህ ስራ ላይ በሰፊው እንደሚንቀሳቀስ ይታወቃል። ብሪክስ የግሉን ባንክ ለማቋቋም የተገደደው የዓለም አቀፉ የፋይናንስ ስርዓት ፍጹም ፍትሐዊ ስላልሆነም ጭምር ነው። አህመድ ሽዴ ይህን ንግግር ያደረጉት የዓለም አቀፉ የፋይናንስ ተቋማት ከህዝብ ጋር እንዲራመዱም ጭምር ነው ምልክት የሰጧቸው። ዓለም አቀፉ የፋይናንስ ተቋማት ብድርን የፖለቲካ ማስፈጸሚያም ጭምር አድርገው ይጠቀማሉ። ይሄ ዓለም አሁን ከያዘችው ግሎባላይዜሽን ጋር ተጣጥሞ እንደማይሄድም አስረግጠው ተናግረዋል። አሁን ወደ ሶስተኛ ጉዳያችን እንገባለን። ዶናልድ ጄ ትራምፕ ቃላቸውን አጥፈዋል። አሜሪካን ወደማትወጣው የኢኮኖሚ ክራይሲስ ውስጥ ከተዋታል። ዶናልድ ጄ ትራምፕ በምርጫ ቅስቀሳ ወቅት እንዲህ ብለው ተናግረው ነበር። ብልጽግናችን ይመለሳል። አሜሪካንን መለሰን ታላቅ እናደርጋታለን። ሜክ አሜሪካን ግሬት አጌን ብለው ነበር። አሜሪካ የገጠማት ግን በተቃራኒው ነበር። የአሜሪካን ፓስፖርት በዓለም አቀፍ ደረጃ ከአንደኝነት ወደ አስራ ሁለተኝነት ተፈጥፍጧል።

ለህዝቡም እየተረፈ ይገኛል። የአሜሪካ መንግስት በአሁኑ ሰዓት ከ4000 በላይ ሰራተኞችን አባሯል። እንዲሁም በሚሊዮን የሚቆጠሩ የአሜሪካን ሰራተኞች ክፍያ እያገኙ አይደለም። ሚሊዮንስ ኦፍ ፌደራል ወርከርስ ሃቭ ናው ሪሲቭድ ዜር ፋይናል ፔይቼክ ኤንድ ዘ ትራምፕ አድሚኒስትሬሽን ሃዝ ፋየርድ ሞር ዘን 4000 ፌደራል ወርከርስ። ዶናልድ ጄ ትራምፕ ወደ ምርጫ ሲመጡ እኔ ህልማለኝ ለአሜሪካውያን ብለው ነበር። እንዲህ ብለው ነበር፣ ትራምፕ አሜሪካ እንደ ድሮ ታመርታለች፣ መኪኖችን፣ ፈርኒቸሮችን፣ የቴክኖሎጂ ግብአቶችን ብለው ነበር። እንዲሁም ሜድ ኢን አሜሪካ ታግ የተለጠፈባቸው ይሆናሉ ብለው ነበር። ግን አሜሪካ አርጣለች፣ ይህም ማድረግ አልቻለችም። ዶናልድ ትራምፕ ሃድ ድሪም ድሪም ቱ ሜክ አሜሪካ ማኑፋክቸር አገን የዶናልድ ጄ ትራምፕ የታሪፍና እንዲሁም የአሜሪካ መንግስት መዘጋት ይሄንን በተግባር እንዳያደርጉት አግዷቸዋል። አሜሪካ የፉክክር ቤት ሳይዘጋ ያድራል የሚለው ብሂል እየተተገበረባት ነው። ይሄም ዲሞክራትና ሪፐብሊካን በጀት እስካሁን ድረስ ማጽደቅ።

ከፍተኛ ጫና ይፈጥራል ብሏል። የአሜሪካ መንግስት በጀቱን በፍጥነት ስላላጸደቀ አሜሪካ ውስጥ ነዳጅ በከፍተኛ ደረጃ ኑሯል። ምክንያቱም የአሜሪካ መንግስት እስካሁን ድረስ በመዘጋቱ እንዲሁም የታሪፍ ጦርነቱ ያመጣው ሆኗል። ል ጋ አሜሪካ በየቀኑ አስራ አምስት ቢሊዮን ዶላር እያጣች ነው። አሜሪካ በዚህ የማጣቷ ሂደት ከቀጠለች ከፍተኛ የሆነ የማትወጣው ኢኮኖሚያዊ ማጥ ውስጥ ትገባለች ተብሎ ይጠበቃል። እንዲሁም አሜሪካን ግሬት አጌን ብለው የመጡት ዶናልድ ጄ ትራምፕ አሜሪካንን ግሬት ከማድረግ የቁልቁለት ጉዞውን አስጀምረዋታል። የአሜሪካ መንግስት በያዘው በሁለቱ የተሳሳተ አካሄዶች፣ የመጀመሪያው የታሪፍ ጦርነት፣ ሁለተኛው የአሜሪካን መንግስትን መዝጋት። በሁለቱ ሂደቶች ህዝብ ከፍተኛውን የሆነ መከራ እየተቀበለ ይገኛል። ይህንን በመረጃ ስንመለከተው የመጀመሪያው የአሜሪካን ኮንሱመርስ 55 ፐርሰንቱን ይዘዋል። እንዲሁም የአሜሪካን ቢዝነሶች 22 ፐርሰንቱን ይዘዋል። እንዲሁም የአሜሪካን ፎሬን ኤክስፖርተርስ 18 ፐርሰንቱን ይዘዋል። ይህንን የሚያክል ከፍተኛ የታሪፍ ውድቀት ውስጥ የከተታቸው የዶናልድ ጄ ትራምፕ መንግስት ነው።

ነጋዴው ገዢው ላይ ነው የሚያጣጣው። አሜሪካኖች ከፍተኛ የሆነ ወጪ ውስጥ እየወደቁ ይገኛል። እንዲሁም ሀገራት አሜሪካውያን ላይ በራቸውን መዝጋት ጀምረዋል። ቻይና ለአሜሪካ በሯን ዘግታ ለአውሮፓ በሰፊው ከፍታለች። እንዲሁም ብራዚል፣ ቪየትናም፣ ኢቭን ሱማሊያ ሱማሊያ የኢ ቪዛ ሲስተም አስጀመራለች። በዚህ ውስጥ ሁሉም ሀገራት ሲካተቱ

እንዲሁም ፔንታጎን አንዳንድ ሪሰርቾችን ሙሉ በሙሉ አቁሞ ገንዘቡን ሪሎኬት ማድረግ ጀምሯል። ፐንታጎን እስ ንግ ም ሪሰር ፕሮግራምስ ስ መዘጋቱ በዚሁ ከቀጠለ የአሜሪካ ደህንነት ጉዳይ አጠራጣሪ ይሆናል። ይሄኛውም አሳሳቢ የኢኮኖሚ ስጋት ይፈጥራል። ሁለተኛ፣ ክፍያዎችን በጊዜው መፈጸም አለመቻል ይሄም ለተጨማሪ ወጪ ይዳርጋቸዋል። እንዲሁም አሜሪካ ወታደሮቿን የምትከፍለው ገንዘብ አታለች ይህ ሁሉ የሆነው በዲሞክራትና በሪፐብሊካን በኩል ከፍተኛ የሆነ አለመስማማት ስለገጠመ ነው። They want bipartisan negotiations. አሜሪካ በሶስት ሳምንት ውስጥ እንደዚህ አይነት ከፍተኛ ቀውስ አይታታቅም። It's third week. The Treasury Secretary says the economy is starting to feel the effects. በቀን 15 ቢሊዮን ዶላር እያጣች ትገኛለች። እንዲሁም ትራምፕ የወሰዱት የታሪፍ የገመድ ጉተታ ራሳቸውን ጠልፎ ጥላቸዋል። በዚህ ሰዓት ላይ አሜሪካውያን የታሪፉን ጅራፍ እየተገረፉት ይገኛል። And the costs have quietly trickled down the chain. They've hit the cash registers. And now, customers are paying the price. ሁለተኛ የዶናልድ ጄ ትራምፕ መንግስት በታሪፍ አካሄዱ ከዓለም ህብረተሰብ እየተገለለችም ይገኛል። የዲሞክራትና የሪፐብሊካን የተካረረ አለመግባባት የአሜሪካንን ሰራተኞች ደሞዝ እንዳያገኙ አድርጓቸዋል። እንዲሁም የአሜሪካ ህዝብ ከፍተኛ የሆነ የኑሮ ውድነትን እያስተናገደ ይገኛል። እንዲሁም ትራምፕ ለህዝቡ ቃል የገቡት በተቃራኒው እየፈጸሙት እየተገበሩትም ይገኛል። አይኤምኤፍ እንዲሁም ዓለም አቀፍ የፋይናንስ ተቋማት የአሜሪካ ግዙፉ ኢኮኖሚ እየተንገዳገደ መሆኑን በመረጃዎች እያወጡ ይገኛሉ። የአሜሪካ መንግስት ተቀባይነቱን በከፍተኛ ደረጃ እየቀነሰ ይገኛል። ዶናልድ ጄ ትራምፕ የገቡትን ቃል መፈጸም ተስኗቸዋል የታሪፍ ጦርነቱ እንዲሁም የአሜሪካ መንግስት መዘጋቱ ለአሜሪካውያን የቀን ተቀን የሰቀቀን ኑሮ እንዲገፉ አድርጓቸዋል። ኒው ሪፖርት ፋይንድስ አሜሪካንስ አት ሊስት ፎር ናው አር አብዞርቢንግ ዘ ማጆሪቲ የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር በቀጣይ አዳዲስ መረጃዎችን ይዘን እስተምንገናኝ ሰላሙ ነው።